ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ሀይሚዬ መታለች። ቲክቶክ ስቶሪዋ ላይ አርባ አራተኛው ደቂቃ ላይ የደረስኩት ስቶሪ ካደረገችው ማለት ኔኔ ቆንጆ፣ ለምን ከፋሽ? ለምን ደበረሽ? የኔ ማር ልክ ነሽ። ሀይሚዬ ልክ ሼር አሁን ዛሬ ፖስት እንዳደረግሽው ከሆነ የጓደኛ ነገር አሁን በደንብ የገባሽ ይመስለኛል። ስለዚህ የጓደኛ በአካባቢሽ ያሉትን ሰዎች ከለየሽ፣ ደግሞ ለራስሽ ጥንካሬ ወይም ጥንቃቄ ይበጅሻል ማለት ነው። አዎ ወይ ጓደኛ መረጭ፣ ወይ ብቻሽን። ብቸኝነት ከአጉል ጓደኛ ብቸኝነት ይሻላል። እውነት ነው መላችሁ ውዶቼ? እንዴ ብቸኝነት ምን ችግር አለ? ምን አለበት? ምን ብቻዬን ብሆን ምን ይፈጠር ምን ችግር አለ ምን እሆናለሁ ብላችሁ አስቡ በቃ በራሴ መኖር እችላለሁ ብላችሁ አስቡ በነገራችን ላይ በአሁን ሰዓት በአሁን ዘመን ጓደኛ አትብለጡ ተበለጣችሁ ችግር ነው የምሬ ነው ለእናንተ ጓደኛ ሊሆናችሁ የሚችል ሰው ወይ ደግሞ ከእናንተ በታች የሆነ ነው ወይ እኩል ከእናንተ እኩል የሆነ ሰው ነው ከበለጣችሁት ግን ጓደኝነቱን እረስቶ ጣላት ጣላትና ምቀኛ ነው የሚሆኑ። እኔ እንጃ ማለት ምናልባት ሁላችሁም በዙሪያችሁ በአካባቢያችሁ የየራሳችሁ ጓደኛ ምን አይነት እንደሆነ ታውቃላችሁ። እኔ እንጃ። እኔ ግን በግሌ በጣም ብዙ ጓደኛ ይቻለሁ፣ በጣም ብዙ ጓደኛ ማለት ነው። ግን ጓደኛ ሊሆናችሁ የሚችለው የሆነ ደረጃ ላይ እስካላችሁ ድረስ ብቻ ነው። ከዛ ደረጃ ከወረዳችሁ ይረሷችኋል። ዞር ብሎ የማያዩችሁ ሁሉ ና። ሀይሚዬ፣ ኔ ቆንጆ ጓደኛ ምረጭ። አዎ፣ አሁን በደንብ ገብቶሻል። ጓደኛ መምረጥ አለብሽ ግድ ነው። የኔ ናት የአንቺ ጠላቶች ብዙ ናቸው። ጠላታችሽ ድብን ይበሉ ልም ይበሉና ማለት ነው። ጠላቶችሽን ያጥፋልሽና መዳን ያለ ከሱ ቀጥሎ ደግሞ አንቺ ራሽን መጠበቅ አለብሽ ግድ ነው። አዎ፣ ጓደኛ ምረጭ።